ስብሰባ ማካሄዱ ተገልጿል። በዚህም ስብሰባው ላይ አዲሱን የደሞዝ ጭማሪ በተመለከተ ለተነሱ ጥያቄዎች ምላሽ ሰጥቷል። በዚህም ከጥቅምት 15 ቀን ጀምሮ ሊተገበር ስለመሆኑ ይፋ አድርጓል። ይህ የደሞዝ ጭማሪ ዝቅተኛ ደሞዝ ተከፋይ በሆኑ ሰራተኞች ላይ ብቻ ያተኮረ እንደሆነ አውስተው ያሁኑ የደሞዝ ማሻሻያ ግን ማን ማንን ያካትታል የሚሉትን ሙሉ መግለጫ ይዘናል፣ ወደ እናንተ እናደርሳለን። እንዲሁም ከዚሁ ጋር ተያይዞ አንድ ሶስት መረጃዎች አሉ። የአዲስ አበባ መምህራን ሆስፒታልን በተመለከተ አዲስ መረጃ ወጥቷል። እንዲሁም አዲሱ የኤሌክትሪክ ታሪፍ ከጥቅምት አንድ ቀን እስከ ታሳ ሰላሳ ድረስ ያለውን የታሪፍ ማሻሻያን በተመለከተ በዝርዝር ይዘነዋል። ቪዲዮን ላይክ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾች በዚህ ምሽት እጅግ በጣም ወሳኝ የሆኑ መረጃዎችን ነው ይዤላችሁ የቀረብኩት። በቅድሚያም የምንመለከተው እንግዲህ አዲሱን የደሞዝ ጭማሪ በተመለከተ ከጥቅምት 15 ቀን ጀምሮ ተግባራዊ ሊደረግ ስለመሆኑ በዚህ ስብሰባ ላይ ይፋ ሆነዋል። ከዚህ ጋር ተያይዞ እንግዲህ ያለውን መረጃ ወደ እናንተ በማስቀደም እናደርሳለን። በማስከተል ደግሞ የአዲስ አበባ መምህራን ሆስፒታልን በተመለከተ እጅግ በጣም ደስ የሚልና መልካም የሆነ መረጃ ወጥቷል። እንዲሁም አዲሱን የኤሌክትሪክ ታሪፍ ከጥቅምት 1 ቀን 2018 ጀምሮ እስከ ታሳ 30 ድረስ ያለውን ሙሉ አዲስ የታሪፍ ማሻሻያ በዝርዝር እናደርሳለን። አደራ እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። እንግዲህ በዛሬው ዕለት የአዲስ አበባ ከተማ ምክር ቤት አምስተኛ ዓመት የሥራ ዘመን አንደኛ መደበኛ ጉባኤ ስብሰባ ተካሂዷል። በዚህም ስብሰባ እንግዲህ የአዲስ አበባ ከተማ ምክር ቤት አምስተኛ የሥራ ዘመን አንደኛ መደበኛ ጉባኤ ላይ አዲሱ የደሞዝ ጭማሪን በተመለከተ ለተነሳው ጥያቄ የአዲስ አበባ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ጀማሉ ጀምበር ምላሽ ሰጥተዋል። አቶ ጀማሉ እንደተናገሩት የደሞዝ ማሻሻያው በአንድ ዓመት ጊዜ ውስጥ ለሁለት ጊዜ የተደረገ ጭማሪ መሆኑን አንስተው የመጀመሪያው ዙር ዝቅተኛ ተከፋይ የሆኑ ሰራተኞች ላይ ብቻ ያተኮረ እንደሆነ በመግለጫው ላይ ገልጸዋል። በአሁኑ ግን የደሞዝ ማሻሻያ የመንግስት ተሿሚዎችና ተመራጮችን ጨምሮ ሁሉንም ሰራተኞች ከግምት ውስጥ ባስገባ መልኩ የተሰራ መሆኑን መግለጻቸው በዚህ ሰዓት ተሰምቷል። ይህም የተጀመረውን የሲቪል ሰርቪስ የሪፎርም ውጤታማ በሆነ መልኩ ተግባራዊ ለማድረግ ትልቅ አቅም ይሆናልም ብለዋል። በከተማ ደረጃ ለሁሉም ተቋማት ወደ ተግባር እንዲገባ አቅጣጫ የተቀመጠ መሆኑን አንስተው አዲሱ የደሞዝ ማሻሻያ በዚህ ሳምንት ግፋቢል እስከ ጥቅምት 15 ወደ ተግባር እንደሚገባ ማሳወቃቸው በዚህ ሰዓት ይፋ ሆነዋል። በሌላው መረጃችን እንግዲህ የአዲስ አበባ መምህራን ሆስፒታልን በተመለከተ የብዙዎች ጥያቄ ነው። እንግዲህ የማህበሩ ፕሬዚዳንት ድንቅ ዓለም እንደተናገሩት የተማሪ ወላጆችን በማስተባበር የተቋረጠውን የመምህራን ሆስፒታል ግንባታ መልሶ ማስጀመር የሚያስችል አርባ ሚሊዮን ብር አሰባስበዋል። ባለፉት አራት ዓመታት ማኅበሩ ለማከናወን ካቀዳቸው ተግባራት የመምህራን ሆስፒታል ግንባታ እንደነበር አውስተው ከአዲስ አበባ ከተማ አስተዳደር በተገኘ ቦታና ድጋፍ ግንባታው ተጀምሮ ነበር። ሆኖም በገንዘብ እጥረት ምክንያት ግንባታው ተቋርጦ የሀብት ምንጭ በማፈላለግ ሂደት ላይ እንደቆዩ ገልጸዋል። የሀብት ምንጭ አንዱ ያደረግነው የተማሪ ወላጆችን ነው ያሉት ፕሬዝዳንቱ በዚህም ለመንግሥት ትምህርት ቤቶች ወላጅ አምሳ ብርና ከዚያ በላይ የሚሸጡ ደረሰኞች፣ ለግል ትምህርት ቤቶች ተማሪ ወላጆች መቶ ብርና ከዚያ በላይ የሚሸጡ ደረሰኞችን በማሰራጨት 40 ሚሊዮን ብር ማሰባሰቡን አስረድተዋል። ከተማሪ ወላጆች የምንጠቀመው እስከ 10 ሚሊዮን ብር ነው ያሉት ፕሬዝዳንቱ የተሰበሰበው ብር ከዚህ በፊት ተቋርጦ የነበረውን ግንባታ ማስጀመር የሚያስችል መሆኑንና ይህ ደግሞ ለመምህራኖች እጅግ በጣም መልካም የሆነ ተስፋ እንደሆነ ተገልጿል። በሌላው መረጃችን እንግዲህ አዲሱን የኤሌክትሪክ ታሪፍ በተመለከተ ከጥቅምት 1 ቀን 2018 ጀምሮ እስከ ታሳ 30 ድረስ ያለውን ሙሉ ዝርዝር እንደሚከተለው ተቀርቧል። የመኖሪያ ቤት ታሪፍን በተመለከተ ከ0 እስከ 50 ኪሎዋት ድረስ ያለው 0.75 ብር እንደሆነ ተገልጿል። ከ51 እስከ 100 ኪሎዋት ድረስ ያለው ደግሞ 1 ብር ከ85 ሳንቲም እንደሆነ ተገልጿል። ከ101 እስከ 200 ኪሎዋት ድረስ ያለው 3 ብር ከ19 ሳንቲም እንደሆነ ተገልጿል። ከሁለት መቶ አንድ እስከ ሶስት መቶ ኪሎዋት ድረስ ደግሞ አራት ብር ከ75 ሳንቲም እንደሆነ ተገልጿል። ከሶስት መቶ አንድ እስከ አራት መቶ ኪሎዋት ያለው አራት ብር ከ94 ሳንቲም እንደሆነ ተገልጿል። ከአራት መቶ አንድ እስከ አምስት መቶ ኪሎዋት ድረስ ያለው አምስት ብር ከ05 ሳንቲም እንደሆነ ተገልጿል። ከአምስት መቶ ኪሎዋት በላይ ደግሞ አምስት ብር ከ09 ሳንቲም እንደሆነ ተገልጿል። የዲማንድ ቻርጅ ክፍያን በተመለከተ ለአነስተኛ ኢንዱስትሪ 441 ብር ከ28 ሳንቲም በኪሎዋት ደግሞ 37 ተቀምጠዋል። ለመካከለኛ ኢንዱስትሪ 324 ብር ከ34 ሳንቲም። እንዲሁም የአገልግሎት ክፍያን በተመለከተ የመኖሪያ ቤት ለድረ ክፍያ ከ0 እስከ 50 ኪሎዋት 11 ብር ከ42፣ ከ50 ኪሎዋት በላይ ደግሞ 47 ብር ከ7 ሳንቲም ተቀምጠዋል። ለቅድመ ክፍያ ደግሞ ከ0 እስከ 50 ኪሎዋት አራት ብር ከ53 ሳንቲም እንደሆነ ተገልጿል። ከ50 ኪሎዋት በላይ ለሆነ 16 ብር ከ60 ሳንቲም እንደሆነ ተገልጿል። የንግድ አጠቃላይ ሁኔታ ለድኅረ ክፍያ 61 ብር ከ32 ሳንቲም፣ ለቅድመ ክፍያ 21 ብር ከ34 ሳንቲም፣ ለዝቅተኛና ከፍተኛ ኢንዱስትሪ 61 ብር ከ13 መሆኑን የኢትዮጵያ ኤሌክትሪክ አገልግሎት በዚህ ሰዓት ማስተዋወቁ ተገልጿል። ከዚሁ ጋር ተያይዞ ለንግድና አጠቃላይ ደግሞ 5.01 ወይንም 48 ሳንቲም ተጨማሪ ተደርጓል። ለአነስተኛ ኢንዱስትሪ 380 ኪሎዋት 3 ብር ከ08 ሳንቲም በኪሎዋት ሲታሰብ 0 ብር ከ26 ሳንቲም ጨማሪ ተደርጓል። ለመካከለኛ ኢንዱስትሪ 15 ኪሎዋት ሁለት ብር ከ49 ሳንቲም እንደሆነ በዚህ ሰዓት እንግዲህ የወጣው ሪፖርት አስነብበዋል ማለት ነው። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን በዚህ ምሽት ወደ እናንተ አድርሰናል። የሚሰማችሁ ሐሳብ አስተያየት ምንድነው? በኮመንት መስጫ ላይ አስቀምጡልን። ቪዲዮውን ላይክ ላይክ ሸር ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ለምሽት ያስኩላችሁ መረጃን ይመስላል እስከፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን፣ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።